ሩታ የተወለደው ልጅ የአንተ አለመሆኑን በማስረጃ ይዘን የመጣ ነው። ይህ ነገር ነው ልነግርህ። በቃ በጣም ጨንቆኝ የነበረው። ማለት አልገባንም። በቃ የሩታ ልጅ ያንተ እንዳልሆነ ዜና ሰምተን የመጣ ነው። በቃ መረጃዎችን ጠይቀን ሁሉ ነገሮችን አጣርተን የመጣ ነው። ታዲያ እኔ ካልሆነ የሩታ ልጅ የማን ሊሆን ይችላል? እሱ ነው ግራ ያገባን እኛ። መጀመሪያ የሚወራው ወሬ አለ የሩታ የአብርሃም ልጅ አይደለም የሚባል ነገር ስለነበረ ልናጣራ ሲጠይቁን ያገኘ ነው መረጃ። ልጁ ያንተ እንዳልሆነ ነው ልዬ። ምንድን ነው ብሩክ እያወራ ያለው? የምር ነው? የምር ነው አንተ በላይ ደንግጠናል። አብርሽኛም ግን በቃ ይህ ነገር ደግሞ መስማት አለ። ምን ማለት ነው ይሄ? ምን ማለት ነው? ይህ ሲጀምር የውሸት ወሬ ነው። የፈለገ ነገር ቢሆን እኔ ሩታን በደንብ አድርጌ አምናት አለኝ። የፈለገ ነገር ቢሆን ማለት ነው። አብርሽኛም እንዳንተ ማይሆን ነገር ሆን ወሬ ማይሆን ነገር እንትን ብላችሁ አትምጡ እኔ ጋ። ለዚህ ነው የጠራችሁኝ? አብረሽ እንደዚህ እንድትለን አይደለም። በቃ መረጃውን ታየውና፣ በቃ ስለምን መረጃ ነው የምታወራው? ስለምን መረጃ ነው የምታወራው ብሩክ? እንዴ እኔ ኮ ሩታን ከአንተ በላይ ጠንቅቄ አውቃታለሁ። አለ እንዴ በቃ እኔ ስለምተማመንበት፣ አሁን የምትለው ነገር ውሸት ነው በቃ በእርግጠኝነት ውሸት ነው። መቼም ሊሆን አይችሉም። አብርሽኛም እንደዚህ እንዳንተ ነበር የደመደምነው። አይሆንም እኛ ሩታንም እናውቃታለን፣ እንደዚህ አይነት ደረጃ አይደረስም ብለን ነበረ። ነገር ግን አሁን የህክምና ማስረጃም እንግዲህ አባት ነኝ የሚልም ሌላ ሰው እንዳለን የሰማነው ስለምን ሕክምና ወሬ ነው የምታወራው? ብሩክ አብርሽ በቃ እንዲ ማን ማን ነገረህ? ለአንተ ማን ያለህ? ተረጋግተህ ነገር ማን ነገረህ? ምንም ላደርግ አልችልም ብሩክ ምንም ላደርግ አልችልም። ግን እኔ በመጀመሪያ ደረጃ ማወቅ ያለብህ ነገር ይህ አሁን ያመጣችሁን ነገር ውሸት ነው። ዝም ብላችሁ ሰው ስለነገራችሁ ብቻ አምጥታችሁ ተቀብላችሁ ለእኔ እንዴት ትነግሩኛላችሁ? አብርሃም መረጃ ሰጥተው የመጣነው የመጣ ነው ውሸት አይደለም። አደለም ውሸት እንዳልሆነ ሰምተህ እኛም እኮ ውሸት ነው ብለን እኮ ትተ ነው ነበር። ይሄ ነገር መምጣት ከጀመረ ቆየ። እኔ እኔ እኔ አደለም እንኳን ብል ሌላ ሰው እንትን ማለት አይችልም። ገባህ አደለ? ልጁ ቁርጥ ራሴን ነው የሚመስለው። ከፈለግ ፎቶ ላሳየህ ይችላሉ

እኔ ይህንን ነገር ልመቀበል አልችልም። በቃ እኮ ሳይንስን እኮ እየተቀበልኩ እኮ ይህንን መቀበል አልችልም። የፈለገ ነገር ብትለኝ እኔ ልቀበል አልችልም። ስለ ሳይንስም ስለ ሰውም ስለ ምናምን አያገባኝ። ተረጋጋና ጊዜው ሲሄድ እኮ ራስን ማረጋገጥ የምትችለው መረጃ ነው። ግን ደግሞ ብዙ እንድትለፋ ብዙ እንዳትለፋ ነው ነግር አሁን አብርሁ ብዙ ከዚህ በኋላ በቃ ብዙ እንዳትለፋ። ልጅ አይደለም የሰው ልጅ ለማሳደግ ከሆነ ችግር የለውም። በቃ የሚቻለውን ነገር ማድረግ ይቻላል። ሩቅ ማየውን ነገር ነው እያወራችሁ ያላችሁት። ገባህ? ማይሆን ወሬ ነው እያወራችሁ ያላችሁ። እሺ አባቴ እኔ ነኝ አባት ብሎ ቢመጣ አሁን ይምጣ፣ ማንም ይምጣና እስኪ ከኔ ጋር ይገናኝ። የነገራችሁም ሰው ይምጣ ወደ እኔ ከኔ ጋር አገናኙት። ማን ነው ስጨነከእ? ማንም ሰው መጥቶ እኔ ነኝ አባቱ ቢል ልቀበል ነው እንዴ እኔ? ምን አይነት አስተሳሰብ ነው ያላችሁ? ሲቀጥል ደግሞ ፈጽሞ ሩታ ይንን ነገር ልታደርጉም አችልም ከአንተ በላይ እኛ ጸብ ላይ ነበርን ሰሞኑን፣ እንዳለ በቃ ረብሻ ነበረ፣ በቃ ጠዋት ማታ አንተኛ ከሰው ጋር ጭቅጭቅ ምን? ከዛ ፋይልና መረጃ መናን እያንዳንዱ ነገር ይዘው ልመጣ ሰው ምንድነው መረጃው? ተረጋግተሽ ነው? ራስን አረጋጋኔ። ምንም ተረጋግቻለሁኝ። ኳሳይ መረጃውን ለአንብበው። ቢነበብ ነገር ነው አይደል? ለአንብበው። እሺ መጀመሪያ ራስን አረጋጋ። ችግር የለውም እሰጥሀለሁ፣ ወረቀት እኮ ነው። ይህንንም ሁሉ ሰጠህና ላረጋግጥልህ እመጣሁ እነዚህ ልጆች ማለት ነው እግዚአብሔር ለፕራንክ ብለው አሁን ድረስ ሩታ እና በሽ ድጋሜ ለማለያየት የምታደርጉት ጥረት ትላንት ወልዳ ዛሬ ልጁ ያንተ አይደለም ያንተ ነው። ድግነቱ አብርሃም ልክ ልካችሁ ነግሯችኋል። ልጁ የኔ ነው በሩታ ተማመናለሁ ነው ያለው። አያችሁ አይደል? እናንተ ግን አትረቡም። እግዚአብሔርን በጣም አትረቡም። የሆናችሁ ሰይጣኖች ናችሁ የሰውን ደስታ እንኳን የማይገባችሁ ማለት ነው። እኔ ሲጀመር አብርሃም ከነዚህ ሰዎች መራቅ አለበት ብዬ ነው የማስበው። ምክንያቱም በጣም ቆሻሾቹ የወረዱ የወረዱ ናቸው፣ በጣም የወረዱ ማለት ነው። የሰው ልጅ እንዴት በደስታ ቀን ሌላ ወሬ ያወራል? እንኳን ደስ አለ ማለት ነው። የእነሱ መታረቅ ደስ አላስፈላችሁም? እንደዛ ሲሆኑ አስቀናችሁ፣ አይደለም ቀናችሁ። ስማ ምን አይነቶቹ ናቸው?